ስታ ሳድግሽ ሲንግል ማም አደለችም። ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነው አደለ? በትክክል ላይክ የሶሻል ሚዲያ ሰዎችን ወደ ሌላ ነገር ስለወሰዱት ነው እንጂ እንደ እናቴ ነው መገብራት፣ እንደ እናቴ ነው። ገባሽ? ስለሌላ ነገር ደግሞ መጀመሪያ፣ ከዛ በኋላ ይደርሳል። በቃ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛን አንመጥም፣ ለልጆች ፍቅር ነው ራሱ የሚያገናኙ እና መከልከልም አንችልም መንበጥም አንችልም። እናንተ ደግሞ ስቴፑን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ወደ እናንተ የሚጠቅማችሁ ምንድን ነው መጀመሪያ አንተም መጨረስ ያለበት ነገር መጨረስ በኋላ እንደ አባት ኃላፊነት ትወስዳለን እንደ ባል ኃላፊነት ትወስዳለ። ላይፍ ደግሞ በጣም ሀርድ ነው እና መጀመሪያ እናትየው በማረጋጋት እና አይዞሽ ማለት ምንም ነገር እንደማይፈጠር ገራንትር ስጠት ማለት፣ አንተ ትክክለኛ አፍካሪ እንደሆንክ አክባሪ እንደሆንክ ወዳጅ እንደሆንክ እና ምንም ነገር እንዳታስብ ሰ ማለት። ሁለተኛ ሌላ ነገር ሳትፈጥሮ መማር፣ መስራት በሰፌት ነው አጋጣሚ ሁታችሁ የምትለቁትበት መንገድ ከዛ በኋላ ሁሉ ነገር ይደርሳል። አንዳንድ አጓቡ ሊሆኑ ፎቶች ምናምን እንዳትለጥፉ ጋር አይሄድም ነገር የለም ነው ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሶሻል ሚዲያ ሰዎች ናችሁ ከትላልቅ ሰዎች ጋር ትገናኛላችሁ። ለፊቸር ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሁን። አሁን በፊት ያለፉ አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍሏቸው ነገሮች እንዳሉ ሆነው በጥሩ የሚለወጡና ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ ቋንቢጠራችሁ ባግራውንዳችሁ የሚወደቀ መሆን ይለት ሚና የምትናገሩትን መቆጠብ አለባችሁ። የምትለጥፏቸው ፎቶዎች ነገ ልጅ ልጅ ትወልዳላችሁ ፋሚሊ ግሩ እንድታረጋላችሁ ከእነዚህ እነዚህ ነገር እሱ መቆጠብ አለባችሁ። እኛ በእርግጥ የራሳቸውን ችግር አለብ ግን ከእኛ ተማ ፊውቸራችሁ እንዲያ ጣም ትላንት የለጠፋችሁት ፒክቸር እኔ ፍጹም ደስ ፈላለ ለዛ ማታ ምን ያልኩት። ሌላው ደግሞ ምን አለ? ምን ችግር አለው? ምን ነው ይሄ ባህላችን አይደለም። እና አማራ ደግሞ ሞርት አንተ አድገበታል የኛም ባህል የእኛን እናቶች ታውቃለህ የእኛን ፋሚሊዎች ታውቃለህ። ና ጠናቀቅ እሱን እሱ እንድትጠናቀቅ ሌላው በውስጥ ከፋሚሊ ማውራት ትችላላችሁ። ሰርታችሁ ደግሞ ሰርታችሁ ተምራችሁ ምናም ስታሳዩ ቤተሰብ በእናንተ በጣም ይተማመናል እና ማሰባችን ይቆማል። እንደ እናት ይቶ ወድቃለች ልጅ መጥፎታት ወድቃለች ምክንያት አንተ ገራንት እኔ አለው እኔ የሚለው ነገር

ወዳችኋለሁ። በርቱ። ኢንጆይ አርጉ። ቶቹን ኢንጆይ አርጉ። ብዙ ሶሻል ሚዲያ ላይ ላይ ቀርቶ ለስንት ጊዜ ነው ሄዳችሁ ትቆያለች?

ምንስ አምስቴ ነው ስድስቴ ክሮ ተጣርተን የተከበደ ነው እንጂ የመጨረሻውን እንጂ ሶሻል ሚዲያ ላይ የሀኪም ቤቱ የሆስፒታሉ ጊዜ ያ ላይቭ ላይ ሆነ ምናምን እነ ሊያ ነበሩ ከኛ ጋር መስለኝ ኩል ሊያ ምናምን ያ ባይቶ ብዙ ዊስ ከኪዱ ጋር ኪዱ ስትጫወት ከዛ በደንብ ደሞ ያወቅኩ ደግሞ የመሳት ከሆነ ሰው ከዛ ደግሞ በዚህ ደግሞ በደንብ እንዴት ነው ደስ ይላል፣ ስታገኛት ደሳል። ሁሉም ይሳድጋል። ህዝብ፣ እኔ ድንግጥን ያልኩት ምክንያቱም ጥሩ ነው አለመቀረጹ እንጂ

ሰብሮች ከወርቅ ሰው በሌለበት ካለ ወርቅ ልትፈርም ነው ወይ እኔ ወላ ሞራዊ አንድ ታሪክ ልንገር በጣም እልህ ውስጥ የገባሁት መቼም ምንሆነ ታውቃለህ እኔ በሌለውበት እኔ በሌለውበት ማለት ነው የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ስለሆነ መስለም ማማረግለት እናት የለም አባት የለም የሴት ዘመድ የለም ምንም ነገር የለም። እገዛለት ሰው ባይኖር ነው ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው። እንትያ ሜዛ ላይ ድንጋ መሳሪያ ነበር ሳስፈልግና ሳዘጋጀ ነበር። ወይ ላጠፋቸው ወይ ልጅ ይሄ መጥፎ ነው ማለት በራሴ የደረሰው ነው። እና ሰው ነው ከዚህ ቤት አልወጣሉ፣ ወይ ለፖሊስ እንናገራለን፣ አጠፋችኋለሁ ሁለቱ። እና ጥሩ አይደለም ምክንያቱም ከባል